ኢትዮጵያ ለኢንቨስትመንት መዳረሻነት ብቁ የሚያደርጓት በርካታ ሀብቶችና አቅሞችን የያዘች ሀገር ናት። ይሁና ግን ለበርካታ ዓመታት ዘርፉ በአግባቡ ካለመመራትና በአገሪቱ የሚገኙ ጸጋዎች በተገቢው ልክ ማስተዋወቅ ባለመቻሉ ከዚህ ሀብቷ በሚገባት ልክ ሳትጠቀም ቆይታለች። በተለይም የአገልግሎት ቀልጣፋ አለመሆንና የዘርፉ ፖሊሲ ውስብስብነት ሲስተዋሉ የነበሩ ፈተናዎች ናቸው። ይሁና ባለፉት ስድስት ዓመታት ዘርፉ ባገኘው ልዩ ትኩረት መሻሻሎች እየተስተዋሉ መሆኑ ይነሳል። ትልቁ ከባድ ነገር ያለው እውነት ኢትዮጵያ የነበረው ጥያቄውን ማጋ እንደሚጠየቅ የቱ ጋር እንደሚጀመር በአፕሊኬሽን ነው በፕሮፖዛል የሚለው ነገር አልነበረም። አሁን እንደሚታየው ያው የፎሬክስም ችግር ነበረን። በፊት ሰው በማወቅ ከሌም በማወቅ ነበረ የሚደረሰው። አሁን ግን ኦፕን ነው ተብሎ ተከፍቶልናል። ስለዚህ ከኛ የሚጠበቀው ያንን ያለንን እንትኖች በፕሮፖዛልና ወይ በአፕሊኬሽን መልክ ማስገባት ነው፣ ወደ ድርጅቶቹ ማለት ነው። ሀገሪቱ እየወሰደች በምትገኘው ሁሉን አቀፍ የኢኮኖሚ ሪፎርምም የኢንቨስትመንት ዘርፉ በእጅጉ ተጠቃሚ እየሆነ ይገኛል። ይህም የተወሰደ የሪፎርም ስራዎች በኢንቨስትመንት ሂደት ላይ ሲስተዋሉ የነበሩ ስብስብ አካሄዶችን ማረም በመቻሉ የተገኘ ውጤታማነት ነው። የተጀመሩ ማጠናከር ስራዎችንና ለቀሪ ስራዎችም ትኩረት መስጠት በቀጣይ የሚጠበቅ ስለመሆኑም በዘርፉ የተሰማሩ ባለ ባለሙያዎች ያስረዳሉ። ኢንቨስተሮች የማይገቡባቸው የውጭ የሚሀገር ውስጥ የማይገቡባቸው ዘርፎችን አሳታፊ በማድረግ ወይም ኢንቨስትመንት ክፍት በማድረግ ቴሌኮም ላይ፣ ሌሎች ዘርፎችም ላይ የምንመለከት ብዙ ለውጦችን እያየን ነው። በእርግጥ አንዳንድ ሴክተሮች ላይ የህግ ለውጦች አሉ፣ የፖሊሲ ማዕቀፍ ማሻሻያዎች አሉ። ዘርፎችን ሞር ክፍት እየተደረጉ ነው። ሙሉ በሙሉ ደግሞ ፕራክቲካሊ ወይም በተግባር ደግሞ ኢንቨስትመንቶች እንዲገቡ ይጠበቃል። ይሄ ፍሪ ማርኬት መሆኑና የውጭ ኢንቨስተሮችን ስቦ አብሮ ለመስራት ማድረጉ ይሄ ኮ የአገር ኢንፍራስትራክቸር ነው፣ ቢልድ ለማድረግ የምንፈልገው ስለዚህ፣ የተጀመሩት እንደተጀመሩት ጀመሩት መመሪያ አለ፣ በዛ ነው እየሄዱ ናቸው አደለ? እየጨረስንም ነው። ብዙ ነገር እያየነው ነው፣ በመንገድም በግድቡም፣ በምኑ ነገር ብዙ ነገር እያየን ነው። ስለዚህ አደለም እኛ ኢትዮጵያኖች፣ የውጭ ኢንቨስተሮች በሙሉ እያዩት እየመጡ ናቸው። ስለዚህ በወረቀት ላይ ያለ ነገር ያንን ወረቀቱን እውነት ካደረግነው ችግር የለም። ከተወሰዱ የሪፎርም እርምጃዎች መካከል በመንግስት ቁጥጥር ስር የነበረን የኢንቨስትመንት ዘርፍ በግሉ ሴክተር እንዲመራ ማስቻል ተጠቃሽ ነው። በመሆኑም ሂደቱን በማጠናከር መንግስት ለውጤታማነቱ የሚያግዙ በዘርፉ ሰላምን የመፍጠርና የማስተዳደር ነጥቦች ላይ ማተኮር እንደሚገባም ተጠቁመዋል። ዋናው ትልቁ ኢምፓክቱ ምንድን ነው? የኢትዮጵያ ኢኮኖሚ በመንግስት የሚመራ ሳይሆን በግል ዘርፍ የሚመራ መንግስት ሰላምን የመፍጠር ማስተዳደር፣ ገቢ የመሰብሰብ፣ ማህበራዊ አገልግሎቶችን የመስጠት ዋነኛ የመንግስት ሚናዎች ላይ ህግን የማስከበር እነዚህ ሚናዎች ላይ እንዲያተኩርና ንግዱንና ኢኮኖሚን የማንቀሳቀስን ስራ የፈጠራን ስራ ስራ የመፍጠርን እና ኢንቨስት የማድረግን ኃላፊነት ደግሞ ወደ ግል ዘርፉ እንዲያሸጋግር ያስችለዋል። ማለት ያን ማድረግ ሲችል ብቻ ነው አንድ ሀገር ተጨባጭ የሆነ ዜጎችን ከድህነት ሊያወጣ የሚችል ስራ መፍጠር የሚችል ለውጥ ማምጣት የሚችለው ኢኮኖሚ ማለት ነው። ሶ ይህንን ከማስቻል አንጻር ትልልቅ እርምጃዎች ተወስደዋል። አንድም ሳይሆን ከአንድ በላይ ብዙ እርምጃዎችን አይተናል ማለት ነው። ሶ ይህ ተጨባጭ ለውጥ ነው። በዘርፉ የውጭ ቀጥተኛ ኢንቨስትመንትን ለመሳብ የሚያስችሉ ጠንካራ እርምጃዎች መወሰዱም ተነስቷል። በዚህም በርካታ የውጭ ባለ ሀብቶች ወደ ሀገር ቤት የሚገቡ በመሆኑ ለሀገር ውስጥ ባለ ሀብቶች መነቃቃትን የሚፈጥርና በርካታ እድሎችንም የሚያስገኝ መሆኑም ተነስቷል። እድል ይዞ ይመጣል ማለት ነው። ኦፍኮርስ የሚያስፈልግ ዝግጅት አለ። አብሮ ለመስራት ወይም ደግሞ ለመወዳደር ዝግጅት ያስፈልጋል። ዳት ግልጽ ነው። ገበያን ለውድድር ክፍት ባደረክ ቁጥር ጠንክሮ የሰራ በዋጋ በጥራት፣ በአገልግሎት የተሻለ ተወዳዳሪ ሆኖ የተገኘ ያሸንፋል። ያልተሻለው ደግሞ ከገበያ ሊወጣ ይችላል ማለት ነው። እሱ ሁልጊዜም የሚጠበቅ ስጋት ነው ወይም ሪስክ ነው አይደለ ይሄንን ማኔጅ ማድረግ ለዚህ የመዘጋጀት ከግል ባለሀብቱ የሚጠበቅ ነው ማለት ነው። የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ለዘርፉ ማደግ ሚና ከሚኖራቸውና ከተወሰዱ የኢኮኖሚ ሪፎርም እርምጃዎች መካከል የውጭ ምንዛሬ ላይ የተወሰደው ተጠቃሽ መሆኑን ያነሳሉ። ይህም ለበርካታ ዓመታት ጥያቄ የነበረና ምላሽ ያገኘ ጉዳይ ስለመሆኑም አንስተዋል። የውጭ ባለሀብቶች ከዚህ በፊት ሲያነሷቸው ከነበሩት ተግዳሮቶች ውስጥ አንዱ ለምሳሌ ብንወስድ የውጭ ምንዛሬ ጋር ተያይዞ የነበረው ተግዳሮት ነው ማለት ነው። ነገር ግን እንደ ሀገር ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ከገባን በኋላ አንዱ ማንከባለል የቻለው ችግር ብለን የምናስበው፣ መቅረፍ የቻለው ችግር ብለን የምናስበው በተለይ ከውጭ ምንዛሪ ጋር ተያይዞ የነበረው ችግር ነው ማለት ነው። እሱ አሁን በሰራ ነው ሪፎርም መሰረት ይህንን ተግዳሮች መፍታት ችለናል። ቀጠናዊ ንግድ ትስስሮችን ለማሳደግ ከሀገራዊ ለውጡ በኋላ በተወሰዱ እርምጃዎችም የኢንቨስትመንት ዘርፉ ውጤታማ የሆነ ስለመምጣቱም አንስተዋል። ኢትዮጵያ የአፍሪካ ነፃ የንግድ ቀጠና ብቻም ሳይሆን አጠቃላይ ኢትዮጵያ ሌሎቹንም እንዲሁ ሪጂናል ሊሆን ብሎኮችንም ጆይን አድርጋለች። ለምሳሌ ኮሜሳን ብንወስደው ኢትዮጵያ የኮሜሳ አባል ሀገርነት ከዚህም የተነሳ አጠቃላይ በኮሜሳ አባል ሀገራትም በተለይ ኢትዮጵያ ላይ ኢንቨስት የሚያደርጉ ባለ ሀብቶች የኮሚሳ ባለ ሀገራትንም አክሰስ በማድረግ ረገድና አጠቃላይ በኢትዮጵያ የሚመረተውን ምርት ኤክስፖርት በማድረግና የገበያ ተደራሽነትን በማስፋት ረገድ የሚኖራቸው አስተዋጽኦ በጣም ከፍተኛ ነው ማለት ነው። በተመሳሳይ አግባብ የአፍሪካ ነጻ ንግድ ቀጠናንም ስንመለከተው በተመሳሳይ አግባብ በተለይ አጠቃላይ ከ1.4 ቢሊዮን ህዝብ በላይ እንዲሁ በኢትዮጵያ የተመረተውን ነገር ምርቶችን አጠቃላይ ለአፍሪካ ሀገራትን በማድረስ ረገድ ይሄ ደግሞ ሲባል ከ1.4 ቢሊዮን ህዝብ በላይ ለመድረስም ትልቅ አስተዋጽኦ ይኖረዋል ማለት ነው። በጣም ከፍተኛ የሆነ የገበያ ድርሻ የገበያ መዳረሻ የሚፈጥር ስለሆነ ከዛ አግባብ የሚታይ ነው። ከሰሞኑ ሲካሄድ የቆየው ሶስተኛው ኢንቨስት ኢን ኢትዮጵያ 2025 ፎረምም የሀገሪቱን የኢንቨስትመንት አማራጮች ከማስተዋወቅና ለዘርፉ እድገትም ከፍተኛ ሚናን የተጫወተ ስለመሆኑ ተመላክቷል።